ተጠቃን እንዲሆነን እንዴ? አንተ ምን አድርገ ነው ባለማህተሞች የታረዱት? አንተ ምን አድርገ ነው ቄሱ የታረደው? አንተ ምን አድርገ ነው? 666 ምናምን የሆነ አውሬ እየጠበቃችሁ ከሆነ ተሳስታችኋል። እኔ 666 የሚባለውን አውሬ እያየሁት ነው። ሕፃን ሲበላ እያዋለሁ፣ አውሬ ሆኖ ህዝብ ሲበላ እያዋለሁ፣ ሀገር ሲበላ እያዋለሁ። አውሬው ከዚህ በላይ ምን ቢመጣ ምን ያደርገናል? ምን ይበላል ከዚህ በኋላ ቢመጣ? እያየነው እያየነው እያየነው፣ እንደ ጫት እንደዚህ ሀገር እየቀነጠፉ እየበሉ ነው ያሉት። ሌላ አውሬክ ጅራታም እሳት የሚተፋ ዳይኖሰር እየፈለጋችሁ ከሆነ ተሸውዳችኋል፣ ተሸውዳችኋል። እየሰራ ነው ያለው። ከዚህ በላይ ምን ያረጋል ቢመጣ? ከዚህ በላይ ምን ያረጋል? ከዚህ በላይ ምንድን ነው የሚያረገ? ንገሩኝ። ዘጠና ወደ ቃል ቋል። አትጠራጠሩ፣ ምንም አትጠራጠሩ፣ አትጠራጠሩ ይሄው ሀገር መንግስት ከመንግስት ጋር ህዝብ ከህዝብ ጋር እየተበላላን፣ በቂ የሆነ ምልክቶችን መጽሐፍ መጨረሻ ላይ የሚሆኑትን ክፉ ነገሮች በሙሉ መጽሐፉም የሚነግረን በሱ መነጽር ስታውት ሁሉም ነገር ተጠናቆ እያየነው ነው እያየነው ነው ግፉን እያየነው ነው ስግብግቦቹን እያየነው ነው በቁም ሰዎች የሚበሉትን እያየነን ነው ደም የሚጠጡትን እያየን ነው። ትነቃላችሁ ነው በባከነ ሰዓት ላይ ይሄል ጴር ጴር ጴር የሚደረግበት ሰዓት ቀርቧል። ያልቀ በፊቱን ቆማል መልስ እንቀበላል። በአርሲ ሀገረ ስብከት በኖኖ ጃዊ ቀበሌ የሚኖሩ 14 ኦርቶዶክሳውያን በአሰቃቂ ሁኔታ ተገደሉ። ጥቅምት 18 ቀን 2018 ዓ ም በአርሲ ክፍለ ሀገር በአርሲ ሀገረ ስብከት ጉና ወረዳ በሚገኝ ኖኖ ጃዊ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 ከዚህ በፊት በተመሳሳይ ሁኔታ በቀበሌው ውስጥ የሚኖሩ ስምንት ሰዎች ሌሊት ላይ ከቤታቸው አስወጥተው የታጠቁ ኃይሎች በአሰቃቂ ሁኔታ ንግድላቸውን ለማወቅ ተችሏል። ከተገደሉት ምዕመናን ውስጥ ስድስቱ በቀገሌ በዓለ ወልድ ቤተክርስቲያን አንድ ደግሞ በሞዬ ቅዱስ ዮሐንስ ቤተ ክርስቲያንና ቀሪ ሟቾች ባሉበት አካባቢያቸው ሥርዓተ ቀብራቸው መፈጸሙ ተገልጿል። መረጃው እንደተመላከተው በመረጃው እንደተመላከተው በቀበሌው ባለ ከፍተኛ ስጋት በቀጣይ የባሰ ችግር እንዳይፈጠር ሀገረ ስብከት ደረጃ ከመንግስት ጋር በጋራ መስራት ይገባል ተብሏል። በአሁኑ ሰዓት በአካባቢው ሁኔታዎችን ለማረጋጋት የሀገር መከላከያ በስፍራው እንደሚገኝ መረጃው ተጠቅሷል። በበጋሻው በኩል የተላለፈው ይህ ክሊር የሆነ የጥላቻ ንግግር ፕሮቴስታንቱን የሚወክል አይደለም። ይህንን አፊርም ላደረግላቸው እችላለሁ። ምክንያቱም የየትኛውንም ነባር የሆኑ የፕሮቴስታንት ምዕመናንን ብንጠይቅ አንዳች ኦርቶዶክስ ላይ የሚደርስ በደል እግዚአብሔር እየተበቀለ ደም እያፈሰሰ እየተበቀለልን ነው ብሎ የሚያስብ ፕሮቴስታንት የለም። የምናነሳቸው ሂስቶሪካል ክሌሞች ሊኖሩ ይችላሉ እንደዚህ ሆነን ነበር እንደዚህ ሆነን ነበር የምንላቸው ነገሮች ይኖራሉ። እግዚአብሔር ግን ደምን በማፍሰስ ሕንፃን በማንደድ ይመልሳል፣ እየሆነ ያለው ነገር የዛ መልስ ነው ብሎ የሚያስብ አንድም ጤነኛ ፕሮቴስታንት የለም። በጣም የገረመኝ ካሴቱ ተቃጠለ በዛ ቤተክርስቲያን። ደና አሁን ቤተክርስቲያኑ ተቃጠለ ኦር ነደደ እና ሌሎች ዳሜጆች ደረሱ። ኦኬ ያኔ ስትሰብክ የነበረው የእውነትን ወንጌል ነው አይደለም የምትወዳቸው የነበሩ ኦርቶዶክስ ድናለች ብለህ አምነህም ነው በዚያ ውስጥ ረጅም ዘመን ስታገለግል የቆየኸው። አንተ ከዛ ስትወጣ ኢሚዲየትሊ ወደ አለመዳን ተቀየሩ? ከዛ ጥላቻ አደረ ነው እንደዛ ነው። ድነት እንደሚያስፈልጋቸው የምናምን ከሆነ ሞታቸውን ሰለብሬት እያደረግን እንዴት ወንጌልን እንሰብካለን ማለት እንችላለን። መጥፋታቸውን ሰሌብሬት እያደረግን በምን ተአምር ነው ሊሆን የሚችለው? እንደዚህ የሚደርስባቸው ጉዳት የማያመን ከሆነ በምን ተአምር ነው እንወዳቸዋለን፣ ክርስቶስም ይወዳቸዋል ልንል የምንችለው ነው? ወይስ ኢየሱስ ይወዳቸዋል የሚለው እሱ ይወዳቸዋል፣ እኛ ግን አንወዳቸውም እያልን ያለነው ይሄ? ግልጽ ጥላቻ ነው፣ ወንጌል አይደለም ይሄ። ይሄ የፕሮቴስታንትም አቋም አይደለም ኦርቶዶክሳውያን ወንድምቶቻችን የግለሰቡ የግሉ አቋም ነው ካሴቱ ስብከቶቹ ምናምን ተቃጥሎ ስለነበረ አሁን እዛች እሱ ቆሞ ባገለገለግባት ቤተክርስቲያን እንደዚህ አይነት ነገር ስለተፈጠረ በቃ እግዚአብሔር የኔን ጉዳይ እየተበቀለ ነው ብሎ አስቦ የተናገረው ጉዳይ ነው እንጂ ከሱ ጎን ሌሎች ፕሮቴስታንቶች ቆሞ ልክነ ልክነ ያንማ የተፈጠረውን ነገር እግዚአብሔር ቀን ቀጥሮ እየተበቀለል ነው ሊል የሚችል ጤነኛ ፕሮቴስታንት የለም የለም ድቤቶችን እናደርጋለን፣ ውይይቶችን እናደርጋለን። ኦኬ፣ ግን የጠፋችሁ ከእግዚአብሔር መንግስት ቶታሊ የተቆረጣችሁ አድርገን እየተመለከትን አይደለም ዲስከሽን የምናደርገው። ኦኬ፣ ምንቃወማቸው ነገሮች ሊኖሩ ይችላሉ። እሱን ኦብጀክቲቭሊ እንወያያለን እንጂ አንዱ የአንዱን መጥፋት በሚመኝ አይነት ሜንታሊቲ ላይ ተቆሞ ሊሰራ የሚችል አንዳቸውንጌል የለም የለም። ይህንን ሰፖርት የምታረጉ ፕሮቴስታንቶች ጤናቸው ያሳስበኛል። ሃይማኖቱን ተውት። ክርስትና እዚህ ምድር ላይ ከመግባቱ በፊት ኢትዮጵያ የሆነ ኖረናል ኖረናል። ቢያንስ ሀገራችን አንድ ናት፣ ጉርብትና አለ፣ ሌላም ሌላም ነገር አለ። እንደዚህ እየተጠረቃቀሙ የሚመጡ የሃይማኖት ትንቁሳዎች ነግበኔ ነው ነግበኔ ነው በጣም አደገኛ ናቸው። ጤና ቢስ ናቸው። እንደዚህ አይነት አካሄዶች ሳፖርት ልታደርጉ አይገባም። ኦኬ፣ በቃ ምንም ነገር ይሁን፣ ዋናው ነገር ኦርቶዶክስ ላይ ድረስ እንጂ ተብሎ መሰባሰብ አያስፈልግም፣ በእንደዚህ አይነት ይሹ ላይ ማለት ነው። ስለዚህ ዛሬ ላይ ጤናማ የሆኑም ፕሮቴስታንቶች እንደዚህ አይነት ነገሮችን እናወግዛለን። የምንቀበለው ጉዳይ አይደለም። እውነት በርቶልናል ብለን በምናምንበት በእነዚያ እሹዎች ላይ ዲስከስ እናደርጋለን ወደ እኛ እንድትመጡ እንፈልጋለን። ህይወትን አግኝተናል ብለን በምናምንባቸው ነገሮች ላይ ከእኛ ጋር ህብረት እንድታደርጉ እንፈልጋለን። ሞታችሁን ግን እየናፈቅን አይደለም። ቀሳውስቶቻችሁ እየተገደሉ አይደለም። ማንን ነው የምጠራው? ከሞተ በኋላ ማንን ነው የምጠራው? ኦልሬዲ መሰባሰቢያው ከፈረሰ በኋላ ነው ወይስ መሰባሰቢያው ከተመታ በኋላ? ማረፊያ የለውም ና ብዬ ነው ወደዚህ የምጠራው። ጤነኛ አይደለም እንደዚህ አይነት አካሄድ። ፕሮቴስታንቶች፣ ይህንን የደገፋችሁ ይህንን ንግግር የማታወግዙ ለይቻ ላይም ይህ ንግግር ከተናገረው ግለሰብ ማለት ነው። ፈቃደኛ ከሆንክ ንሳ ግባ ንሳ ግባ። እግዚአብሔር ያንተን መሰደድ ተበድያለሁ ብለህ የምትቆጥራቸውን ነገሮች መዳን ይገባቸዋል መውጣት አለባቸው ብለህ የምታምናቸውን አካላት ደም በማፍሰስ አይክስም። መጽሐፍ ቅዱስ አይደለም። እንደሰማችሁት የፕሮቴስታንት እምነት ተከታይ የሆነ አማኝ ሻሎም ራሱ እስኪቀፋው ድረስ ነው። የበጋሻው ንግግር በጣም እስኪ ገፎ ነው፣ አጸይፎታል በጣም አግባብነት የሌለው ስለሆነ፣ ትክክለኛ ነገር ተናግሯል፣ ምላሽ ሰጥቶበታል። ዶክተር መስከረም ለቺሳ ደግሞ የምትላቸው ነገሮች አሉ፣ ያው ልክ ያልሆኑ ከኢትዮጵያዊነት በአንዳንዶች ዘንድ እንደሚታይ የተናገረችው ነገር አለ። ስሟት በደንብ በጣም የሚሰለቸኝ አመለካከት ቢኖር ይህ ከፕሮቴስታንቱ ሳይድ ኦርቶዶክሱ ላይ የሚሰነዘረው ነገር እጅግ በጣም ይገርመኛልም ይሰለቸኛልም። እና አንቺ ኢትዮጵያኒዝም እዛ ውስጥ በሰፊው ይታያል። ሁልጊዜ መቃረን ማለት ነው። የሆነ የራሱን ስርዓት ይዞ አንድ ነገር እንዳይወጣ ሁል ጊዜም ማፍረስ፣ በዚህም ጋር ቢመጣ ማፍረስ፣ በዛም ጋር ቀይሮ ቢመጣ ማፍረስ፣ ይሄኛውንም ቢከተል ማፍረስ፣ ባይከተልም ማፍረስ፣ ሁልጊዜም መቃወም፣ ፕሮቴስቲንግ የምንለው ነገር